ከወጥ ቤቶ አሁኑኑ ያስወግዱት፣ ካንሰር ሊያስከትል ይችላል። የእርሶ ወጥ ቤት የቤቶ ልብ ነው። የቤተሰቦ ደስታ፣ ጣፋጭ ምግቦችና የማይረሱት ትዝታዎች ማዕከል ነው። ከጣፋጭ ቡና ሽታ እስከ ቅመማ ቅመም የበዛበት እራት ሁሉም ነገር የሚጀምረው እዚህ ነው። ግን ማንም ሰው ትኩረት ያልሰጠውና የማያየው አደገኛ ሚስጥር አለ ከምትወዷቸው መጥበሻዎችና የዕለት ተዕለት ዕቃዎች መካከል ጸጥ ያሉ መርዛማ ወራሪዎች አሉ። ሳያውቁት ትናንሽ መጠኖች ወደ ምግብዎ ውስጥ እየገቡ ነው። ለአመታት ጤናማ ተብለው ሲጠሩ ነበር። ነገር ግን የቅርብ ጊዜ ሳይንሳዊ ጥናቶች አሁን ከእነዚህ የተለመዱ ዕቃዎች ውስጥ አንዳንዶቹን የሆርሞን አለመመጣጠንን፣ ስር የሰደደ እብጠት እናም ከባድ በሽታዎች ካንሰርን ጨምሮ ከእነዚህ ጋር አገናኝተዋቸዋል። ቤተሰቦን ለመጠበቅ ማንኛውንም ነገር ያደርጋሉ? መልሶ አዎ ከሆነ በዚህ ቪዲዮ ውስጥ ቤተሰቦን ከዛሬ ጀምሮ ለመጠበቅ ማድረግ ያለብዎት ስምንት በጣም የተለመዱ የተደበቁ የወጥ ቤት አደጋዎችና የሚተቋቸው ነገሮችን እናያለን። እስከ መጨረሻው ከኔ ጋር ይቆዩ ምክንያቱም ቁጥር አንድ በኩሽናዋ ውስጥ ሁል ጊዜ የምንጠቀመው ርካሽና ምንም ጉዳት የሌለው የሚመስል እውነተኛና አስደንጋጭ አደጋ እያስከተለ ሊሆን ይችላል። አሁን በኩሽና ውስጥ የተደበቁትን ስምንት የጤና አደጋዎችን እናጋልጣቸው። ስምንተኛ የፕላስቲክ መክተፊያ። የፕላስቲክ መክተፊያ ላይ በከተፍን ቁጥር ምን እንደሚፈጠር ለማሰብ ጊዜ አይውሰዱ። እያንዳንዱ የቢላ ምት በመቶዎች የሚቆጠሩ የማይክሮፕላስቲክ ቅንጣቶች በቀጥታ ወደ ምግብ ይለቃል። አዎ፣ በ2023 በአካባቢ ሳይንስና ቴክኖሎጂ ላይ የተደረገ ጥናት አስደንጋጭ ነገር አግኝቷል። ያንዳንዱ ቁራጭ ከ1000 በላይ የማይክሮፕላስቲክ ቅንጣቶች ሊለቅ ይችላል። ይህ ማለት በየዓመቱ ከመክተፊያው ላይ ከ14-71 ሚሊዮን የፕላስቲክ ቅንጣቶች እንበላለን ማለት ነው። ናም በጣም መጥፎ ክፍል እነዚህ ማይክሮፕላስቲኮች ከሰውነት በቀላሉ አይወጡም። በጊዜ ሂደት በጉበቱ በኩላሊቶና በሳንባ ውስጥ ሊከማቹ ይችላሉ። ናም ጥናቶች ከስር የሰደደ እብጠት፣ ከሆርሞን መዛባትና ከፍ ካለ የልብ የደም ቧንቧ አደጋ ጋር ያገናኙታል። ምን እናድርግ? ወደ እንጨት ወይም ጠርካ መክተፊያ ይቀይሩ። ጠርካ በተፈጥሮ ፀረ ተዋሳያን ባህሪያት ስላለው በጣም ጥሩ ነው። ቢላዎችን ሊያደክም ቢችልም እም ነበረድ እናም የፕላስቲክ መክተፊያ ካሉት ይጣሉ። ሰባተኛ ጥቁር የፕላስቲክ ስፓቱላዎች። ያ ጥቁር ስፓቱላ ሁሉም ሰው በመሳቢያ ውስጥ አለው፣ መርዛማ ቦምብ ሊሆን ይችላል። ዛኞቹ እንደገና ጥቅም ላይ ከዋሉ የኤሌክትሮኒክስ ቆሻሻዎች የተሰሩ መሆናቸውን ያውቃሉ። ሁሉም ቴሌቪዥኖች፣ ኮምፒውተሮች፣ ሁሉም ወደ ማብሰያ መሳሪያዎችነት ይቀልጣሉ። እናም እነዛ ኤሌክትሮኒክስ መሳሪያዎች ካንሰርን የሚያስከትሉ የእሳት መከላከያዎችን ይይዛሉ። በ2024 በኬሞስፌር ላይ የተደረገ ጥናት ከ200 በላይ የፕላስቲክ ዕቃዎችን ተንትኗል። ውጤቱም 85% የሚሆኑት መርዛማ ውህዶችን ይይዛሉ። አንዳንዶቹ ከአንድ ሺህ ጥፍ በላይ ክምችት አላቸው። በሙቅ መጥበሻዎች ላይ ሲጠቀሟቸው፣ እነዛ ኬሚካሎች በቀጥታ ወደ ምግብ ይተላለፋሉ። በደማቸው ውስጥ ከፍተኛ መጠን ያላቸው እነዚህ ውህዶች ያላቸው ሰዎች ለተወሰኑ የካንሰር አይነቶች እስከ 300% ከፍ ያለ ተጋላጭነት አላቸው። የኢንዶክሪን መዛባት ምክንያት ናቸው ርሞኖች ይበላሻሉ። የታይሮይድ ተግባር ይጎዳሉ። እናም በጣም መጥፎ ክፍል በጡት ወተት ውስጥ ተገኝተዋል። መፍትሄው ሁሉንም ጥቁር የፕላስቲክ ስፓቱላዎች ይጣሉ። በእንጨት፣ በማይዝግ ብረት ስቴንለስ ስቲል ወይም በተረጋገጠ የምግብ ደረጃ ሲሊከን ይተኳቸው። አዎ ዋጋቸው ውድ ሊሆን ይችላል ግን ጤናዎ በዋጋ ሊተመን የማይችል ነው። ስድስተኛ የተጫጫሩ የማያጣብቁ ድስቶችና መጥበሻዎች። በቤት ውስጥ የማያጣብቁ ድስቶችና መጥበሻዎች አለዎት? ትኩረት ይስጡ። ሽፋኑ አንዴ ከተቧጨረ በኋላ ፒኤፍኤስ የሚባሉ በሚሊዮን የሚቆጠሩ መርዛማ ናኖ ፓርቲክሎች ይለቃል። ኬሚካሎች ለዘላለም ይበላሉ፣ ምክንያቱም ሰውነትዎ ፈጽሞ አያስወግዳቸውም። ብዙ አገሮች አሁን ደግሞ በርካታ የአሜሪካ ግዛቶች በማብሰያ ዕቃዎች ውስጥ ፒኤፍኤስን ከልክለዋል ወይም ገድበዋል። በ2024 የአውስትራሊያ ጥናት እንዳመለከተው አንድ ጭረት በሚሊዮን የሚቆጠሩ እነዚህን ቅንጣቶች ወደ ምግብ ሊለቅ ይችላል። ፒኤፍኤስ ከኩላሊት ከወንድ የዘርፍሬና ከታይሮይድ ካንሰር ጋር የተቆራኙ ናቸው የጉበትና የፓንክሪያስ እንዲሁም የሰውነት በሽታ የመከላከል ስርዓት ያዳክማሉ። የክትባት ውጤታማነት እንኳን ይቀንሳሉ። ለፒኤፍኤስ የተጋለጡ ነፍሰ ጡር ሴቶች ለፕሪኤክላምፕሲያ እና ዝቅተኛ የወሊድ ክብደት ላላቸው ሕፃናት ከፍተኛ ተጋላጭነት አላቸው። ምን እናድርግ? የማይጣበቁ ድስቶች እና መጥበሻዎች ከተቧጨሩ ወዲያውኑ ይጣዱት። የተሻሉ አማራጮች ስቴንለስ ስቲል የማይዝግ ዘላቂና ሙሉ በሙሉ መርዛማ አይደለም። ሴራሚክ ደህንነቱ የተጠበቀ ለስላሳና በተፈጥሮ የማይጣበቅ ነው። አምስተኛ በፕላስቲክ መያዣዎች ማይክሮዌቭ ውስጥ ማሞቅ። የተረፈውን ምግብ በፕላስቲክ መያዣዎች እንደገና ያሞቃሉ። ይህ በጣም አደገኛ፣ ምክንያቱም አሮጌ ፕላስቲክ ሲሞቅ የኬሚካል ፋብሪካ ይሆናል። በ2023 በኔብራስክ ዩኒቨርሲቲ የተደረገ ጥናት እንዳመለከተው ማይክሮዌቭ ፕላስቲክ በአንድ ካሬ ሴንቲሜትር ከሁለት ቢሊዮን በላይ ናኖ ፕላስቲኮችን ይለቃል። ማይክሮፕላስቲክ ፕላስቲክ በደም ስሮቻቸው ውስጥ ያሉ ሰዎች በሦስት ዓመት ጊዜ ውስጥ የልብ ድካም፣ የስትሮክ ወይም የሞት አደጋ በእጥፍ ይጨምራሉ። ምን ማድረግ አለብዎት? ምግቦን በፕላስቲክ በጭራሽ አያሙቁ። ብርጭቆ ወይም ሴራሚክ ይጠቀሙ። የፕላስቲክ ክዳኖች እንኳን ሲሞቁ መርዛማ ነገሮችን ሊለቁ ይችላሉ። ምግቡን መሸፈን ከፈለጉ የወረቀት ፎጣዎችን ወይም የኪችን ወረቀቶችን ይጠቀሙ። አራተኛ፣ የውሸት የሲሊኮን ዕቃዎች። ርካሽ የሲሊኮን ማማሰያ ወይም እስፓቱላ ገዝተዋል? ይጠንቀቁ። ደህንነቱ የተጠበቀ የምግብ ደረጃ ሲሊኮን አለ። እስከ 40 ፐርሰንት የፕላስቲክ መሙያዎችና ከባድ ብረቶች ያሉት ርካሽ ሲሊኮን አለ። በ2023 የተደረገ ጥናት 42 የሲሊኮን ምርቶችን ሞክሯል። 84 ፐርሰንት የሚሆኑት የሆርሞን መዛባት እንቅስቃሴ አሳይተዋል። አስፈሪው ክፍል በማየት መለየት አይቻልም። በኒውሮቶክሲን የተሞላ ሊሆን ይችላል። ደህንነቱ የተጠበቀ ሲሊኮን እንዴት መለየት ይቻላል? የምስክር ወረቀቶችን ይመልከቱ፣ ኤፍዲኤ፣ ኤልኤፍጂቢ ወይም ኤንኤስኤፍ 51። ቀለሙ ከለቀቀ ይጣሉት። ሲያሞቁት እንደ ኬሚካል የሚሸጥ ከሆነ ለምግብ የሚሆን አይደለም። በዓለም አቀፍ ደረጃ የሚሸጡ ታዋቂ ብራንዶችን ይጠቀሙ። ሶስተኛ ከከባድ ብረቶች ጋር ከውጭ የሚመጡ ቅመሞች እርድ፣ ኦርጋኖ፣ ፓፕሪካ ይጠቀማሉ። በጥንቃቄ አዳምጡ። የሸማች ምርመራ ሪፖርቶች 126 ቅመሞችን ፈትኗል። አንድ ሶስተኛው በሊድ እርሳስ በካድሚየም ወይም በአርሴኒክ ተበክለዋል። እነዚህ ብረቶች ብዙውን ጊዜ ከተበከሉ አፈሮች የሚመጡ ናቸው፣ በተለይም ደካማ ደንቦች ካሏቸው ክልሎች ናም። በ2024 ኤፍዴ በአሜሪካ መደርደሪያዎች ላይ በርካታ ቅመሞችን ከደህንነት ገደቦች በላይ የብረት ደረጃዎች እንዲያዙ አረጋግጧል። ሊድ በልጆች የአይኪው መጠንን ይቀንሳል፣ ናም የማስታወስ ችሎታን ይጎዳል። ካድሚየም ኩላሊቶችን ይጎዳል፣ ናም በሰውነት ውስጥ ለሰላሳ ዓመት ይቆያል። አርሴኒክ የቆዳ የሳምባና የፊኛ ካንሰር ያስከትላል። ምን ማድረግ አለቦት? ከታመነ የምርት ስሞች ይግዙ። መለያ ወይም የመጡበትን መግለጫ የሌላቸውን የጅምላ ቅመሞች ያስወግዱ። የራሶን ያምርቱ። ባዝል፣ ኦሪጋኖና ሮዝመሪ በመስኮቱ ላይ ለማደግ ቀላል ናቸው። ሁለተኛ ጠንካራ የጽዳት ምርቶችን በጠረጴዛው ላይ ይረጫሉ ናም ከዛ እዛው ላይ አትክልቶችን ይከትፋሉ። ይህ አደገኛ ነው፣ ምክንያቱም ከማጽጃ የሚረጩ የኬሚካል ቅሪቶች ከታጠቡ በኋላ እንኳን ተጣብቀው በመቅረት በምግብ ውስጥ ይገባሉ። እንደ ሲዲሲ ገለጻ ከቅርብ ዓመት ወዲህ ከቤት ውስጥ ማጽጃ ጋር የተያያዙ የመርዝ መቆጣጠሪያ ማዕከል ጥሪዎች በ23 በመቶ ጨምረዋል። ናም በሲዲሲ ወይም በኢፒኤ የተፈቀደላቸውን የምግብ ግንኙነት ያላቸውን ደህንነቱ የተጠበቀ የጽዳት ምርቶች ብቻ ይጠቀሙ። ተፈጥሯዊ ይሁኑ። ነጭ ኮምታጤም ያጸዳል። ቤኪንግ ሶዳ ያለመርዛማ ንጥረ ነገሮች ያጸዳል። እናም ሁልጊዜ ምግብ ከማዘጋጀቱ በፊት በንጹህ ውሃ በደንብ ይጠቡ። አንደኛ የቆየ የወጥ ቤት ስፖንጅ። አሁን በማጠቢያ ገንዳ ውስጥ የሚያጸዱበት ነገር በሽታን በብዛት የሚያሰራጭ ነገር ነው። የልጆች ሳህኖች በእሱ ያጸዳሉ፣ የመጠጫ ኩባያዎች፣ በአፉ ውስጥ የሚያስቀምጡት ሹካና ማንኪያ። ይህ ሁሉ በሚሊዮን የሚቆጠር ባክቴሪያዎችን ያስተላልፋል። የ2024 የጀርመን ጥናት 14 ጥቅም ላይ የዋሉ ስፖንጆችን ተንትኗል። መርምረዋል። በሰው ሰገራ ውስጥ የሚገኙትን ጨምሮ 362 የባክቴሪያ ዝርያዎችን አግኝተዋል። ያ እንደ ጥሬ ፍሳሽ ቆሻሻ ነው። እስፖንጆን ማፍላት ወይም ማይክሮዌቭ በማድረግ ለማጽዳት መሞከርም አይረዳም። ይህ እንደውም ያባብሰዋል። በመታጠቢያ ገንዳ ውስጥ ቃል በቃል በሽታ እያመረቱ ነው። ምክንያቱም የእስፖንጅ ውስጠኛው ክፍል ፈጽሞ አይደርቅም። ሞቅ ያለ እርጥብና በምግብ ቅሪት የተሞላ ነው። ፍጹም የባክቴሪያ ገነት ናም ሳኑን ባጸዱ ቁጥር ኢኮላይ ከባድ ተቅማጥና የሽንት ቧንቧ ኢንፌክሽን እያሰራጩ ነው። ሳልሞኔላ የምግብ መመረዝ፣ የጨጓራ የአንጀት ችግር የተለመደ መንስኤ፣ ከቆዳ ኢንፌክሽን እስከ ሳንባ ምች። እውነቱን ለመናገር ከአንድ ሳምንት በኋላ ምንም ስፖንጅ ደህንነቱ የተጠበቀ አይደለም። ማፍላት አይሰራም፣ ማይክሮዌቭ ውስጥ ማስገባት ያባብሰዋል፣ ኮምጣጤ ምንም ፋይዳ የለውም። እውነተኛው መፍትሄ ብቻ፣ በየሳምንቱ ይተኩት።